የእኔ ገንዘብ በራሴ ብር፣ እናንተ ይመለከታችኋል ምን አገባችሁ? እንዳትነቅሏት እንዳትነቅሏት፣ እንዳትነቅሏት። ጥሩ ጥያቄ ጥሩ ጥያቄ። እናት እንዳትነቅሏት፣ ማርያም እንዳትነቅሏት። ድገሚው ማሪ ለክሲሞት የምትልኩ ቦልካችኋለሁ። እግዚአብሔር ነ ማሬ ይጅበት ኔ ማር ድገሚው። ኮ ነገርኩሽ ኮ ጥያቄ ኮ ጠየቅኩሽ። ምንም አያገባኝም፣ ግን ነገ አንቺ ሀገር ስትሄጂ ጨልለሽ ምናምን፣ በዚህ ሰንደር ሰክተሽ በዚህ ሻማ ይዘሽ ሳይሽ ታሳዝኘኛለሽ። እሱ ነው ችግሩ። እር እንጂ ጎደኛሽ ወይ የምትወጂ ሰው ስጦታ አትሰጭም? እሰጣለሁ። እሱማ እሰጣለሁ፣ ግን ለሀብታም አልሰጥም። ለምሳሌ እነዚያ አሁን ሀብታሞች እኮ ናቸው። እናቴ ኢትዮጵያ ላይ ቤታቸውን ቁጥሩ ሁኔታ ላይ ያሉ ሰዎችን ለምንድን ነው እንደዚህ ማየቱ? አይበቃችሁም ወይ? ከኪሳቹ አወታችሁ የምሰጡት? ለምንድነው? ጥያቄ መብትች ነው። መስጠት አይደለም ብር አሊላ ገባው አበበ በጋረደ አለች። አያቴ ለካ እውነቷ ለካ እውነቷን ዱባይ ላይ ስንት ጀግና ሴት እንዳላየን ስንት አገር ያቆሙ የራሳቸውን ቢዝነስ ከፍቶ የሚሰሩ በየሰው ቤት እየሰሩ ቤተሰቦቻቸውን ያቀኑ እህቶች እንዳላየን ስንት ጀግና ጀግና ሴት ዱባይ ላይ እንዳለ ታውቃላችሁ። ይገርማል። እነዚህ ደግሞ ኬት መጥቶ ነው የሜዳ ሀዮች የለቀቁብን፣ የሰው ሰርግ ካልደገስን ከአንድ ሺ አምስት መቶ ሪያል እስከ ሁለት ሺ አዋተን ሰው የሆኑትን ሰው ካላረር ናቸው የምትሉ ሰዎች ኬት ነው የመጣችሁት እናንተ? ማዛ በምታጸዱበት ሽንት ቤት ክሮሎክስ አይምሯችሁን ዘብዝፋችሁ፣ የራሳችሁን አይምሮና አንጎል ሶስት ቀን ነበር መዘብዘፍ ማስዳት ያለብን። ምን ከብቶች ናችሁ? ምን ጉድ ናችሁ? ይህኔ እናት ሽኮ ልጄ አሁን ለአመት ባል አላስቸግራትም ብሬላትም ብላ በራብ አንጀቷ ቤት ውስጥ ቁጭ ብላለች። ይህኔ ሄትሽ ቴ ብርስክ ትልክልኝ ልብስ አልቀይርም ጫማም የለኝም እያለች በየመንደሩ ታለቅሳለች። ይህኔ ወንድምሽ የፀጉር መቀረጫ አቶ የመንጃ ፍቃድ የሌለው ሰው ሰፈር ለሰፈር እየተንከራተተ ሊሆን ይችላል። ምን አይነት ከብት ናችሁ? እባካችሁ እንደዚህ የምታስቡ እረ በመድኃኒዓለም ለማንኛውም አብርሽና ሩታ እንኳን ደስ ያላችሁ። ከመቼ ነው ደግሞ ሁለቱ ጡቶቿን ጉልበቷ ድረስ ያደረስከው? በዚያ ፍክ ለማንኛውም የሰርግሽለች ማታ አስቢ ደሞ ያኛው የት እንደሚደርስ አብረሽ ትዋለሽ። በዚህ ልዩነት እንኳን እዚህ ደርስ አላላልኩም ነበረ። መልካም ሰርክ። ከዛ እንደዚያ ሲሆን እንደዚያ ሲሉ ጊዜ እኔ አብርሃምንም ሩተንም እስከዛሬ ከፋፊል ያቸው አልወደድኳቸውም። ግን እናንተ ትናንት መታችሁ፣ እኔ ፎቶ መዘግዘቅ የለባቸውም እኔ ለነሱ ብዬ ነበር። ከዚህ በፊት ለነሱ ጋር የተጣላሁት ሰበብ በዛ ነው። ስራዬን አጣው ለሚያልፍ ቀን እዚህ አትጣሉ ማለት የፈለግኩትን እነሱ ግን በሌላ አንግል ወስዶት፣ ደሞስ አታብር ለነሱ ሰባስባ ጉሩብ ምናምን ብዙ ነገር እያሉ ያሉት ማለት ነው። እግዚአብሔርን ነው የሚሻለው አፈራገ አንድ ሰማውቲ ከረጁና ከእንትና የሰማሁት ምንድን ነው? አንቺ ለእነሱ ሩታና አብርሽን ደጋፊ ሆነሽ ለእነሱ ላይቭ ላይ ስትሰዳደቢ በእነሱ ብስጭት ከመዳምሽ ጋር ተጣልተሽ ስራሽን አተሽ ዘጠኝ ወር ሂጃዛ ቤት ያለ ስራ እንደተቀመጥሽ አደል? ይህንን የሰማሁት እንጂ ገንዘብ አሰባስባ ምናምን አልተባለም። ገንዘብ ሰጥታ አልተባለም። አንቺ አንቺ ጋር አልደረሰም እንጂ ብዙ ነገር እየተወራ ነው። ሰው ይቺ ነጃት ቤት እራሱ ተከፍቶ ብዙ ነገር እያወሩ ነበር ማለት ነው። ሰው ልጅ ሰውሳሳታለአስራተሽ ተቀመጥ ጃዛ ቤት እኔ አላጣሁም። ዘጠኝ ወር አልተቀመጥኩም፣ ግን በዛ ሰበብ ወጣው ነው እንጂ ዘጠኝ ወር አልተቀመጥኩም እኔ እና እነሱ ጉዳይ በሶሻል ሚዲያ ላይ ስተስተዳደሪ አይተው ቤተሰቦችሽ ተጣሉሽ ርሽ በፎቶ በፎቶ የዛ ፎቶ በተዘቀዘቀ ቤተሰቦቼ ተቆጡኝ ያልኩትን ፓርት ነው። ገባሽ? አሁ ቤተሰብ ይቆጣሻል። ቤተሰብ አ እንኳን ቤተሰብ አይደለም፣ በዙረሽ ያለ የምትወጅ ጓደኛሽ እኮ ትቆጣሻለች፣ መጥፎ ቦታ ስታገኘሽ ያናሃለው እንጂ ሌላ ነገር የተፈጠረ አዲስ ነገር የለውም የተፈጠረ ደግሞ ያ ነገር ነው። ማንኛውም ሰው የሆነ ሰው ሲወድሽ መጥፎ ነገር ከተሰማው ያ ነገር ይናገርሻል። የእኔ ስላለሽ ብቻ ይቆጣሽ ይችላል። ቤተሰብም ያ ነገር ነው እንትን ያለ ለዚያ ብዬ እኔ ምንድነው እነሱ ማለት የፈለግኩት ነበረ። እዚህ ስትጣሉ ፎቶ በጣም እየተዘቃዘቁ ነበረ። እዚህ አንድ ፎቶ ዘቅዘቃችሁ በእሷን እንዴት እናንተ ሰዎቹ ብትቆጡ እናንተ ናችሁ እንጂ የምትጎዱ፣ ወይ አብርሃም ወይ ሩት አደለም መቶ ለእናንተ የሚጎዳ ያልኩትን ትተው ይችን ባርት ብቻ ነው እነሱ ያወጡት ማለት ነው። እዛለት ገዝት ላይ ያወራሁትን መልሶ እኔ ለአብርሃም ብዬም ስራዬን አላጣሁም፣ በንዴት ነው ይሄ። ደግሞ ፈጣሪ አልፈቀደልኝም። እኛ ከሀገራችን የወጣን አቦ ሁሉም ሰው የአስራ ስምንት አመት በታች የለም። ነገ ላይ የሚያዋጠንን የማያዋጠንን እናውቃለን። ሰው ልጅ ደግሞ በገንዘብ ሳይሆን ሰው በፍቅር ነው የሚኖረው። ገንዘብ ያልቃል፣ ገንዘብ ያልቅ ያ ሰው ይተውሻል ማለት ነው። ሰው ገንዘብ ሳይሆን ፍቅር እና እህልናሽ ነው የሚያኖርሽ። ማድረግ ያለብኝን አቃለሁ፣ ማድረግ የሌለብኝን እንያቃለሁ። አንድ ቀን እኛ ገንዘብ ንውስጥን ብለው ይኸው፣ አመት እኔ አመት ሰባት ወር ሆነናል እኔ አብርሃም እና ሩተን መገደፍ ከጀመርን ማለት ነው። ብዙ ልጆች አለን። ቀን ግሩፕ አላችሁ፣ በእሱ እንደዚ ገዝት ላይ የምንጫወተው ማለት ነው። ግሩብ ሰባ እንዱ ገዝት ላይ የምንጫወተው ግን ደግሞ በእነሱ የተነሳ ያወቅኳቸው ልጆች አሉ። እንደ እህቶች እንደ እናቴ ልጆች የማያቸው አብርሃም እና ሩታ ይቀራሉ፣ የራሳቸውን ይወጣሉ። ግን ነገ ላይ ፈጣሪ ካለ እነሱ ጋር ደግሞ እኔ አልለይም። በማን ያገኘው በእነሱ ሰበብ ነው። እስካሁንም ድረስ ሀሳብሽን አልቀየርሽም፣ የእነሱ ደጋፊ ነሽ አለ። አልቀይርም፣ ለምን እቀይራለሁ? ምንም አላረጉኝ፣ መልካምነታቸውን ይወድላቸዋለሁ። ጎበዝ፣ አንቺ ትክክለኛ ደጋፊ ነሽ። ፈጣሪ ለሁላችንም እንዳንቺ አይነት ደጋፊ ስጠን። በእውነት እኔ የቅናት መንፈስ አደረብኝ፣ መልካም የቅናት መንፈስ ታድለው። ምን ያህል ጥሩ ሰው የሆኑ ነው እንደዚህ የምትወጃቸው፣ እንደዚህ ስራሽን መስዋዕት ያደረግሽላቸው፣ ቤተሰብ ተቆጥቶሽ ያላቆምሽ። አንቺ ትክክለኛ ደጋፊ ነሽ። ለሁላችንም እንዳንቺ አይነት ትክክለኛ ቆራጥ መቼም ሀሳቡን የማይቀይር ምንም ቢሰማ ሀሳቡን የማይቀይር ትክክለኛ ደጋፊ ስጠን። አሜን አትሉ? አሜን አቦ ማለት ነው እዚህ ቦታ ላይ ማለት ነው። መልካምም ሰራን ጥሩ ነገርም ሰራን፣ ሰው ልጅ ጥሩ ምሰሪ፣ መጥፎ ምሰሪ፣ አንቺን ለመስበር አንዳንዴ ወደኋላ አይሉም። ገባሽ? የውስጣችን እና ውስጤ ንጹህ ከሆነ የውስጤን የሚያውቀው አንድ ፈጣሪ ብቻ ነው። መጥፎም ሊሆን ክፉም ልስራ ውስጤን የሚያውቀው ፈጣሪ ብቻ ነው።

ይባረካ። እሺ ይሄ ልጅ ቢሰጠው ራሱ ሲጦታ ቢሰጠው ራሱ ሰው ለምን ይናደዳል? ፈልጎ ለሰጠው እኔ ፈልጌ ላደረኩት እነሱ ምን አናደዳቸው? ቅናት ነዋ፣ ሌላ ምንድን ነው? ቅናት የሰው ልጅ በጣም ይቀናል ማለት እኔ አሁን እራሱ ቀን ነው። በቃ ታድለው እንደነሱን ደስ ይበቃ ገትሩ የሚደግፈኝ ሰው ባገኝ አልኩኝ። እንግዲህ እኔ እንዳልወስድሽ ከእነሱ ላይ ፈራሁ እኮ። ስለዚህ የእኔ ሀቡ የእኔ ውድ ማለት ነው። ከመቅናት ደግሞ ፈጣሪ ወይ በሰዎች ነገር አታስቀናኝ። ለራሴ ለእኔ ያልከው ነገር ለመለመን የሚወደኝ ከልቡ የሚደግፈኝ ሰው እንዲሰጠኝ ፈጣሪ። አንቺማ የሚወድሽ እኮ አንድ ምን ይበል አለ አንቺን የሚወድሽ በመልካምነትሽ፣ ሰውልጅ በሰውነት ብቻ ከብሪ ብቻ። አንዳንዶቹ አሉኝ ቋሚ ደጋፊዎች አሉኝ። አንዳንዱ ደግሞ ወረተኛ ነው፣ ሩቅ አይጓዝም። ትንሽ ይሄድና የሆነ ወሬ ሲሰማ የጠላት ወሬ አምኖ ይቀየሳል። ገባሽ? ቋሚ ደግሞ አሉ፣ ልክ እንደዚህ እንደ ቢኒሞስ ካወቁኝ ጊዜ ጀምሮ ሽንጣቸውን ገትረው የሚከራከሩልኝ እንዳንች አይነት ደግሞ ፈጣሪ ይጨምርልኝ አሜናትንም በኋላ